እርጉዝኝ የሆነ ሰዓት ላይ እርጉዝኝ፣ ሀቢብን እዘለኝ መታዘል አማረኝ ስለው፣ እንዴት እርጉዝ ይታዘላል? ሆድሽ ገፍቷል፣ ልጁን ባፍሽ ነው የሚወጣው፣ ካዘልኩሽ አይሆንም አለኝ። ከዛ እሺ ብዬ ተውኩት። እኔ ደግሞ ማለት ነው መቼም ውለታውን አይረሳም፣ ሆነ ቀን ያዝለኛል ብዬ አሁን ዝም ብሎ ይኸው፣ ስድስተኛ ለወልድ ነው። ቆይ የማይንቃ ያዝላታል እንዴ? አንዱ ወንድም አይቀርም። እንዲህ ያማረንንማ ወንዶች በተግባር ማድረግ አለባቸው። ወይም አይንጣት፣ ወ ጉድ ነው ምር የምር እርጉዙ ናችሁ። አእምሯችሁ የነበረውን እርጉዙ ናችሁ። ካልተደረገ ወልዳችሁም ቢሆን ማስደረግ አለባችሁ። በቃ አእምሮት አእምሮት ነው። ልጅቷ እየጠባችሁላ የሆነ ሽታ ሊወጣባት ይችላል፣ አይታወቅም። እን እርጉዙ እንዳንገፋሽ ብለን ነው አእምሮኝ የተው ነው እንላታለን

አንፈልግም ረእኔ ብዙም ለሻይ ብዙም አይደለም እና ማለት ነው። እርጉዙኝ ምን አማረሽ ብዬሽ ነበር፣ እስኪ ትዝ አታስታውሰ። እርጉዙኝ እንደውም በጣም አምሮኛል ዛሬ ካልሆነ ብዬሽ፣ ከዛ ለሌላ ጊዜ አስተላለፍከው። ቀድመሽ አትናገሪም ነበር ወይ ሲያምርሽ ሲያምርሽ ብለኸኛል። ይሄ ግን አምሮኝ ከዛ ስልህ ለሌላ ጊዜ ነው እንጂ ለአሁን አይሆንም፣ አልክ። አታስታውስም ነሽልገር ሆን እርጉዙኝ፣ ቼቼ መባል አማረኝ፣ መታዘል አማረኝ። በቃ አዝለኸኝ ስትሮጥ፣ አዝለኸኝ ወደዛ ወደዚህ ስትል አማረኝ አልኩህ። ከዛ እንዴት ሆኖ ሆድሽ እንደዚህ ተንገፍጦ መታዘል የሚያምርሽ ነው በጀርባዬ ብታዝለኝ እኔ በፊት መታዘል አማሪ ሲገ ብዙ ባፈሽ ይወጣል እንደዛ አላደርግም ከወለድሽ በኋላ እናስተካክለዋለን አልክ ብለሃል አላልክም ያዳልጣል ሀላ ተሳይ የምታወራውን ትረሳለች ስለሆነ አሁን ወደ ያለው ባዶ ነው ስለሆነ ዘለኝ ሌላ ሌላ ነገር ይጣ የለኝም ስትለኝ፣ እሺ ከኔ ላንሳ፣ ትከፍለኛለህ ስልህ አዎ፣ አንቺ ከፍልሻለሁ አልከኝ። ከኔ ያነሳሁትን ብር ማለት ነው። ደህን ጽፈሽ ያሳይ ከዚህ ጋር አጋገሩን ሪከርዱ አሁን አይደለም። አሁን ግን በፊት የገባሁን ተፈጸማለን። ያንን አላስታውስም። ከዚህ በኋላ ላለው ሪከርድ ነው ነበር እዛኔ በጣም ነበረ ደግሞ አምሮቱ። አናቴ ላይ እየወጣው የምር በጣም እመረረ ብሎ ከዛ፣ በጀርባሽ ነው እንጂ በፊትሽ አላዝልሽም፣ ሆድሽ ልጁ ባክሽ ይመጣል ምናምን አርኪኝ ነው እንዳማረኝ ቀረ። አሁን እዚህ ጋር የሆነ ቆረቆር የወጣባት ራሱ አምሮቱ ነው። እና አሁን ከወለድክ በኋላ ሲደረግ ይለቃላሉ። አሁን ቼቼ

እንግዲህ ታዝያለሁ። ቢያንስ ያሰብኩት ተሳብቷል እና እንደዚህ አእምሯችሁን ማመቅረት የለበትም። የምር ታዘሉሽ። እናንተን በቃ ያማራችሁን ሁሉ ወንዶች ማድረግ አለባቸው። ለማንኛውም መወዳችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ደስ ደስ እያለኝ ነው። ደስ ደስ እያለኝ በነገራችን ላይ ይሄ መጅሊስ ብዙዎቻችሁ እንደምትወዱት አልጠራጠርም። በጣም በጣም በጣም በጣም የሚያምር መጅሊስ ነው። እንደምታዩት ነው ይቻ ጠረጴዛዋ ጠረጴዛዋ ራሱ ለየት ያለች ናት። ፍላውር ነው የምትባለው ጠረጴዛዋ። ቆይ ደግሞ ጠረጴዛዎቹ መንቀሳቀስ ይችላሉ። በዚህኛው በኩል ደግሞ በሌላ ዲዛይን ነው፣ የተለያየ ነው። በነገራችን ላይ ይሄና ይሄ መጅሊስ ያው እዚህ ቀረብ አድርጋችሁ ማየት ትችላላችሁ። ይሄኛው ሻይን በዛ ያለበት ነው፣ ያኛው ደግሞ ልሙጥ ነው ማለት ነው፣ ሻይኑ አነስ ያለ ነው ማለት ነው። ውዶቼ እንግዲህ ሁለቱን መጅሊስ ማዘዝ የምትፈልጉ ካላችሁ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ። ያው እነዚህ ጠረጴዛዎቹ እንደምትያቸው ነው፣ እንደፈለጉ ይንቀሳቀሳሉ፣ ይበታተናሉ፣ በየመጅሊሱ ጫፍ ምናምን ታደርጓቸዋላችሁ። ከፈለጋችሁ ደግሞ እንደዚህ አድርጋችሁ ትገጥሟቸዋላችሁ ማለት ነው። ያው እንግዲህ እኛ ጋር ጥራት፣ ውበት፣ ጥንካሬ፣ በታማኝነት መገኘት ሁሉንም አሟልተን ነው እንግዲህ ያዝ ነው። አላህ እስከ መጨረሻው ድረስ ሁሉንም ነገር ያማረ ያድርግልን። እናንተም ደግሞ ያዘዛችሁትን እቃ ቶሎ ቶሎ በመውሰድ አስደስቱን እላለሁኝ። እንሻላህ በቀጣይ ቪዲዮ እስክንገናኝ ድረስ ሰላሙ አሌይኩም ወራህመቱላሂ ወበረካትሁ።